ሰላም ወጥቶ መግባት እንደ ብርቅ ወደሚታይበት ጊዜ ላይ እየሄድን ይመስላል። የሰው ልጅ ሰብአዊነቱን እያጣ ሰይጣናዊ ግብርን እየተላበሰ መሄዱ አሳሳቢ ደረጃ ላይ ደርሷል። አለመግባባትን በንግግር ከመፍታት ይልቅ ጦር መማዘዝ እየቀለለን፣ ፍቅርን ለበቀል እያጨን፣ ቅሬታን በሞት እየደመደምን ከሰውነት ወርደን ከአማኝነት ዘግጠናል። ከየአቅጣጫው የሚሰሙ ልብ ሰባሪ ወንጀሎች ሳይረግቡ እጅግ ዘግናኝ ድርጊቶች ቅጣት ሳይሰጣቸው አሳዛኝ ነፍሶች ፍትህ ሳያገኙ ዛሬም አዲስ ሀዘን፣ አዲስ እንባ፣ አዲስ ቁጭት ተሰምቷል። እጅግ አስደንጋጭና የጭካኔያችን ጥግ የት እንደደረሰ የሚያሳይ የግድያ ወንጀልም ተፈጽሟል። በሀገራችን ኢትዮጵያ በሴቶችና ህጻናት ላይ የሚደርሰው አሰቃቂ የግድያ ወንጀል መቼ እልባት እንደሚያገኝ ባይታወቅም ህዝቡ ግን በተለያዩ የማህበራዊ ሚዲያዎች የፍትህ እያለ ቢጮህም ጩኸቱ ከማህበራዊ ሚዲያ ተሻግሮ መፍትሄን ማምጣት አለመቻሉን የሚያሳዩ ዘግናኝ ወንጀሎች አሁንም ድረስ ተጠናክረው መፈጸማቸውን ቀጥለዋል። ይህንን በሚያረጋግጥ መልኩ ከትናንት በስቲያ የተሰማው አስደንጋጭ የግድያ ወንጀልም የኢትዮጵያውያንን ልብ የሰበረ ሆኗል። የሁለት ልጆች እናት የሆነችውን ሴት በአሰቃቂ ሁኔታ የገደላት ወንጀለኛ ከግድያው በኋላ ያደረገው ነገር ብዙዎችን አስቆጥቷል። ከሞቷ እኩል እጅግ አሳዛኝና አስደንጋጩ ነገር ደግሞ ደግሞ ይህችን ምስኪን ሴት በአሰቃቂ ሁኔታ ከገደላትና ከጣላት በኋላ ለቤተሰቦቿ ደውሎ እንዳትፈልጓት እኔ ገድያታለሁ፣ ሬሳዋን እዚህ ቦታ ታገኙታላችሁ ብሎ አመላክቷል። ይህም እጅግ አሳዛኝና ማን አለበኝነትን ያመላከተ እንደሆነ ተነግሯል። የአዲስ አበባ ፖሊስም ይህንን አስመልክቶ ለህዝቡ ጥሪውን አቅርቧል። ሰላም ጤና ይስጥልን ውድ የአማርያ ቤተሰቦች፣ በዛሬው መሰናዶ እጅግ አሳዛኝ የሆነውን ወንጀል እንዴትና መቼ የተፈጸመ ነው ፖሊስ ስለ ጉዳዩ ውስጥ ምን አለ የሚለውን በዝርዝር እንነግራችኋለን። ቻናሉን ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ እስከ ፍጻሜው አብራችሁን ቆዩ። አቤቱ ፈጣሪያችን ሆይ፣ መቼ ይሆን በቃችሁ የምትለን ሲሉ ሁሉም ኢትዮጵያን በየእምነታቸው ፈጣሪያቸውን ቢማጸኑም እንባቸው ወደ ፈጣሪ ደርሶ ለውጥ ያመጣ በማይመስል ሁኔታ በተለያዩ አካባቢዎች የሚፈጸሙ በተለይ ሴቶችና ሕጻናት ላይ ያነጣጠሩ ግድያዎች ከመቼውም ጊዜ በላይ ተጠናክረው የመቀጠላቸው ሁኔታ አሳሳቢ ደረጃ ላይ መድረሱ በየዕለቱ ቢገለጽም፣ ነገሩ ግን ሀይ ባይ አጥቶ ዛሬም ድረስ የግድያ ዜና እንደሰማን ቀጥለናል። ከትናንት በስቲያ የተሰማውና በመዲናዋ አዲስ አበባ የተፈጸመው ወንጀልም እጅግ አሳዛኝ ሆኗል። ሃይማኖት ደስታው ትባላለች። የሁለት ሴት ልጆች እናት ናት። ረቡዕ ዕለት ሚያዝያ 15 ሶራምባ አካባቢ ከሚገኘው ቤታቸው ልጆቿን ከትምህርት ቤት ለማምጣት እንደወጣች ሳትመለስ ስትቀር፣ ጎረቤት፣ ወዳጅ ዘመድ ዘመድና ሌሎችም የአካባቢው ሰዎች በፍለጋ ይንከራተታሉ። ባለቤቷ ቀሲስ ጌጡም እየተንሰፈሰፉ በእንባ ታጅበው የልጆቼ እናት ወጥታ ቀረችብኝ፣ እባካችሁ አፋልጉኝ ሲሉ ለሚዲያዎች ጥሪ ያቀርባሉ። ቤተሰብ ወዳይ ዘመድ ፍለጋውን በቀጠለበት በሶስተኛው ቀን ዕለተ አርብ ግን ገዳዩ ደውሎ አትፈልጓት እኔ ገድያታለው አስክሬኗንም እዚህ ቦታ ታገኙታላችሁ ሲል ኮስተር ብሎ እንደ ጀግና መልካም ተግባርም እንደፈጸመ ደውሎ ተናገረ። ቤተሰቡም በቁጭትና በመሪር ሐዘን ገዳዩ ወዳለበት ቦታ አቅንተው እንደተባለውም ተገድላ አግኝተዋት አስክሬኗን ይወስዳሉ። ድንገት ወጥታ የቀረችባቸው ቤተሰብ እናገኛታለን ብለው ቢፈልጉና ቢያስፈልጉም በህይወት ሳያገኟት ቀርተው አስክሬኗን በቁጭትና በከበደ ሀዘን ውስጥ ሆነው ይቺን ምስኪንናት ቀብረዋታል። ወንጀሉ እጅግ በጣም ያሳዝናል። አንጀት የሚበሉ ህጻናትም ያለ እናት ቀርተዋል። ይህንን ወንጀለኛ ለመያዝ ፖሊስ ጥረት እያደረግኩ ነው ሲልም ተደምጧል። ጉዳዩ ከተሰማ በኋላ ብዙዎችን ያነጋገረው ይኸው የሃይማኖት ሞት ጉዳይ ታዲያ እስከ መቼ ነው በዚህ መልኩ የምንቀጥለው፣ ለምን መንግስት ዘላቂ መፍትሄ አይሰጥም የሚሉ ጥያቄዎችን እንደ ወትሮ ሁሉ እንዲነሱ አድርጓል። ይህች ምስኪን እናት ልጆቿን ከትምህርት ቤት ለማምጣት በወጣችበት ቀርታለች። ገዳዩም ደውሎ ቤተሰቧን እርሷን አትፈልጓት፣ አስክሬኗን እዚህ ቦታ ታገኙታላችሁ፣ እኔም ገድዬ ጥያታለሁ የማለቱ ነገር ደግሞ ከመቼውም ጊዜ በላይ ልብን የሚሰብር ሆኗል። በምን ምክንያት ገደላት? ለምንስ ይህንን አደረገ? እንዴት በልጆች እናት ላይ የሚያስጨክን ወንጀል ሊፈጽም ቻለ? የሚለው ጉዳዩ በቀጣይ ፖሊስ ምርመራ አድርጎ ነገሩን አጣርቶ ለህዝብ ይፋ እንደሚያደርግ ገልጿል። እንደ ወጣች የቀረችው ዝች ምስኪን እናት ቤተሰቦች ግን በተሰበረ ልብ ውስጥ ሆነው ሀዘናቸውን ገልጸዋል። እጅግ በጣም ያሳዝናል። ሀገራችን ወዴት እያመራች ነው? ሰዎች አይደለም በተለያዩ ሰዋራ አካባቢዎች፣ በመዲናዋ አዲስ አበባ እንኳን በሰላም ወጥተው የመግባታቸው ነገር ስጋት ውስጥ ወድቋል። እስከ መቼ ይሆን በዚህ መልኩ የሚቀጥለው? አንድ ሰው ከቤቱ ወጥቶ በሰላም ወደ ቤቱ ለመመለስ እንዴት በዚህ ልክ ስጋት ውስጥ ይገባል? የሚለው ጥያቄ ተደጋግሞ በህዝቡ በኩል ቢነሳም ዛሬም ድረስ ምላሽ ሳያገኝ ሁሌም አዳዲስ የሞትና ዘግናኝ የወንጀል ዜናዎችን እያሰማን ቀጥሏል። ይህች አሳዛኝ ሴትም የዚሁ የወንጀል ሰለባ ሆናለች። ለምን ይሄንን ሊያደርግ ቻለ? ምናልባት የሚፈቱ ግጭቶች በመካከላቸው ካሉ እንኳን ነገሮችን በተረጋጋ መንፈስ መነጋገር ሲቻል፣ ይህን ያክል ጭካኔ ያውም በሁለት ጨቅላ ልጆች እናት ላይ ለመፈጸም እንዴት አስቻለው የሚለውን ጉዳይ ስናነሳ ምናልባት ሀገሪቱ ውስጥ ያለው የህግ ስርዓት መላላቱ፣ እንደዚህ አይነት መሰል ወንጀሎችን በሚፈጽሙ ሰዎች ላይ የሚሰጠው ብይን ዝቅተኛ መሆኑ በርካቶችን ለግፍና በደላቸው ምክንያት ሆኗቸዋል ሲሉ ደጋግመው የሚያነሱም ጥቂቶች አይደሉም። እውነት ነው። መሰል እውነቶችን ደጋግመን ሰምተናል። በሀገራችን ህፃናትና በርከት ያሉ ሴቶች በአሰቃቂ ሁኔታ ተደፍረውና ተገድለው የየዕለት ዜና ሲሆኑ ማድመጥ ከጀመርን ሰነባብተናል። ነገር ግን ይህንን ወንጀል ፈጸሙ በተባሉ ሰዎች ላይ የሚሰጠው የህግ ብይን ምን ያህል ነው? ምን ተደረገ የሚለው ጉዳይ ግን ወንጀሉ በተሰማበት ልክ መረጃው ይፋ ለመውጣቱ ሰዎች ወንጀሉን ለመፈጸም እንዲነሳሱ እንዳደረጋቸውም ይነገራል። ምናለ ህጉ መሰል ድርጊቶችን የሚፈጽሙ ሰዎች ላይ የማያዳግም እርምጃ ቢወስድባቸው እና ለሌሎች ሰዎች መቀጣጫ የሚሆን ፍርድ ቢያስተላልፍባቸው የሚሉ በርከት ያሉ ድምጾች መነሳት ከጀመሩ ቢሰነባበቱም ይህ እውነት ግን ከሀገራችን ህግ ጋር የሚጻረር ነው የሚሉ የህግ አካላቶች ደግሞ ለድርጊቱ መበራከት ዋነኛ ምክንያቱም ይሄ ቢሆንም የፍትህ ስርዓቱ ጥያቄ ምልክት ውስጥ እንዲገባ እያደረገ ነውና መንግስት መፍትሄ ሊያበጅለት ይገባል ሲሉም የሚያነሱት እውነታ ነው። ታዲያ በዚህ መልኩ በቀጠለውና በርካታ ንጹሃን ሴት እህቶቻችንን እያሳጣን ባለው የግድያ ወንጀል ላይ የሚሳተፉ አካላት በህግ ቁጥጥር ስር ለመዋል ጊዜ ቢፈጅባቸውም በህብረተሰቡ ጥረትም ሆነ ፖሊስ በሚያደርገው ክትትል ግለሰቦቹ በቁጥጥር ስር የመዋላቸው ዜና ደጋግመን ብንሰማም መፍትሄው አሊያም የፍርድ ሂደቱ ግን በዚያን ልክ አመርቅ ያለመሆኑ አሁንም ህዝቡ በፍትህ ስርዓቱ ላይ ተስፋ እንዲቆርጥ የሚያደርግ በመሆኑ የመንግስት አካላት በዚህ ጉዳይ ዘላ ታላቅ የሆነ መፍትሄ በመስጠት ሌሎች ሴት እህቶቻችን ላይ የሚደርሱ የግድያ ወንጀሎችን ማስቀረት ባይቻል እንኳን መቀነስ ያስችላል፣ የሚሉ ድምጾችም ከመቼውም ጊዜ በላይ ተበራክተው ተደምጠዋል። እኛም ወንጀለኛው ተይዞ ተገቢውን ፍርድ እስኪያገኝ መተባበር ይገባል እያልን ለሟች ነፍሲ ማር ለቤተሰቦቿም መጽናናትን እየተመኘን ለዛሬ አሰናዳነውን አበቃን። አብራችሁን ስለነበራችሁ እጅግ እናመሰግናለን። ዳግም በሌላ ወቅታዊ ማህበራዊና አዳዲስ መረጃዎች እስክንገናኝ ሰላም